ንቁ ቤተሰቦቻችን የዕለተ ዓርብ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኒያድና ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጠ። እንደሚከተለው ይቀርባል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡ ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ እርሳቸው አውደ ዓመትን በ በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱሶቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃንም አስተላልፈዋል። የመስቀል ደመራ በዓልን በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳና ቡራኬም አስተላልፈዋል። ቤተ ክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና ዓለም አቀፍ ተግባራትንም በጽፈት ቤታቸው ሆኖ በአባትነት እየመሩ በተሟላ ጤንነት እንደሚገኙም አክለው ተናግረዋል። ይሁን እንጂ ድብቅ አጀንዳ ይዘው አሰተኛ መረጃን በማሰራጨት መደበኛ ቤተ ክርስቲያን ሐዋርያዊ ተልዕኮውን ማአደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውልደት ህክነትና በጎ ህሊና ያላቸው ምዕመናን በእጅጉ መጨነቃቸው ለመገንዘብም ችለናል ሲሉ ተናግረዋል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸውም ከዚሁ ጋርም በተያያዘ ያቀረበው ጥያቄ እንደሌለ አክለውም ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግር በግል ማህበራዊ ገጽ ላይ ሲለጥፍ የቆየው የሚለው ግለሰብ በእስር መቀላቱ ተገለጸ። ተጨማሪ ያለን በኢሉ አባቦር ዞን ሁርሙ ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጾቹ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ በነበረው ግለሰብ ላይ አንድ አመት ከስድስት ወር የእስራት ፍርድ መፍረዱንም ገልጿል። የተከሳሹ የማህበራዊ ሚዲያ ጥፋት ዝርዝር እንደሚከተለው የሚቀርብ ይሆናል። ተከሳሹ ተስፋ ሚካኤል ወንድሙ ተክሌ የተባለ ሲሆን በሁርሙ ወረዳ 01 ቀበሌ እንደሚኖርም አክለው ተናግረዋል። ተከሳሹ ከሰኔ 2017 ዓ ም ጀምሮ እስከ መስከረም 2018 ዓ ም ድረስ ባሉት ወራት ዲያቆን ተስፋ ሚካኤል ዘክርስቶስ እና ተስፋ በተሰኙ የፌስቡክ የግል ገጾቹ ላይ የተለያዩ የጥላቻ ንግግርና ጽሁፎች ሳሰራጭ መቆየቱ ፍርድ ቤቱም አረጋግጧል ከዚህ መካከል በመቤታችን ቅድስት ድንግል ማርያም ስዕል ላይ ኤክስ ምልክት በማድረግ የቅድስት ክርስቶስ ሰመራ ስዕል ላይ የውሻ ምስል አያይዞ አቡነ ብቻ የሚል ጽሁፍ በመለጠፍ በቪዲዮ ቀረጻ የእመቤታችን ስዕል በመጣል ስለ አቡነ ተክለ ሃይማኖትና ስለ አቡነ አልባቲ ተክሌ የሚሉ ቃላትን በመጠቀም ጽሁፎች መጻፍና በመለጠፍ ኦርቶዶክስ ካልታደሰች ጣፈንታው ሙዚየም መሆኑ ነው በሚል መልእክት ማሰራጨት፣ አርባ አራቱን አምላክ አመልካለው ራሴን ክርስቲያን እላለው የሚል መረጃ መለጠፍ፣ ታቦተ ጽዮን ሽንት ቤት የሽንት ቤት ፎጣ በሚል አግባብ የሌለ ጽሁፍ በማሰራጨት የህግ ጥያቄና ውሳኔ በወረዳው የጸጥታ አካላት ክትትልና ቁጥጥር ስር የዋሉ ተከሳሹ በፖሊስና በአቃቢግ የጋራ ምርመራም ተደርጎበታል። አቃቢግ ያቀረበው ክሱም ተከሳሹ ድርጊቱን የፈጸመው በወቅቱ በስራ ላይ በነበረው በ1996 በወጣው ወንጀል ህግ አንቀጽ 32 አንድ ኤ እና አዋጅ ቁጥር 11 85 20 12 አንቀጽ 4 ና 7 አንድ ስር የሚመለከቱትን የጥላቻ ንግግር እና የሀሰት መረጃ ስርጭት መካከል የሚመለከቱትን ድንጋጌዎች በመተላለፍ መሆኑንም አስረድቷል። በዚህም መሰረት በሁርሞ ወረዳ ፍርድ ቤት በቀረበው ክስ ችሎ የተከሳሹን የማህበራዊ ሚዲያ ላይ የተፈጸሙ የጥላቻ ንግግር እና የሃይማኖት ስሞችን ማጥላላት መፈጸሙን ካረጋገጡ በኋላ አንድ አመት ከስድስት ወር ጽኑ እስራትም ተፈርዶበታል። ሃይማኖት ባፍ ብቻ የሚነገር ሳ ሳይሆን በልብ የሚታሰብ የምንቀበለው እውነታ ነው ሲሉ ብፁዕ አቡነ ሪያቆስ ተናገሩ። እንደሚከተለው ይቀርባሉ። የአዲስ አበባ የሃይማኖት ተቋማት ጉባኤ አስራ ሶስተኛ መደበኛ ጠቅላላ ጉባኤውን በትናንትናው እለት በአዲስ አበባ አድዋ ሙዚየም ህንፃ የመሰብሰቢያ አዳራሽ እንዳከናወነም ገልጿል። ብፁዕ አቡነ ሪያቆስ የአዲስ አበባ ና የአድያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ቦርድ ሰብሳቢ፣ ሃይማኖት ባፍ የሚነገር ብቻ ሳይሆን በልብ የሚታሰብ የምንቀበለው እውነታ ነው በማለት የሃይማኖት ከፍታንም አንስተዋል። ብፁዕነታቸው የሃይማኖት ምንነት ከቃሉ እስከመጣበት ጠቅሰውም አብራርተዋል። አክለውም ሃይማኖትን ከምግባር ጋር አስተሳስረን ልንይዝ ያስፈልጋል ሲሉ ተግባራዊ ጉዳዮች ላይ ልንዘው ያስፈልጋልን ብለዋል። ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ፣ ስለ ሰላም ለመስበክ ለማስተማር የሃይማኖት ተቋማትን የሚቀድም የለም ሲሉ ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ አሁን ያለንበት ወቅቱ ከበፊቱ የበለጠ ርብርብ ትብብር ማድረግ አለብን ሲሉ ዋና ጸሐፊው አክለውም ተናግረዋል። በእለቱ ለተለያዩ ተቋማት፣ የቀድሞ የጉባኤው አመራር አካላት፣ ለተባባሪ አካላት የእውቅናና የምስጋና መርሃ ግብር የተደረገ ሲሆን በ2017 ዓ ም የበጀት ዓመት አፈጻጸምና የ2018 ዓ ም የበጀት ዓመት እቅድ ቀርቦ ውይይትና ምክክርም ተደርጎበታል። በውይይቱ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሃይማኖት ተቋማት ጉባኤ ቦርድ ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጻፊ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ ወይዘሮ ልዲያ ግርማ የአዲስ አበባ ከተማ ሰላምና ጸጥታ ጽሕፈት ቤት ዋና ኃላፊ፣ ኮሚሽነር ጌቱ አርገው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ የጉባኤው አባላት አመራሮችን ጨምሮ ተወካዮች፣ ጥሪ የተደረገላቸው የመንግስት አመራር አካላትም ተገኝተውበታል። የጎጆ ቅድስት አርሴማ ቤተክርስቲያን ሊቀ ሊቃውንት ቆሞስ አባ ጥዑመ ልሳን የአዲስ አበባ ሀገረ ስብከት የገዳማት መምሪያ ዋና ኃላፊ በተገኙበት ተመረቀ። እንደሚከተለው ይቀርባል።

ምዕራፍ 10 ከቁጥር 22 ወኮነ በውእቱ መዋእል ሓድሶ ህንፀታ ለኢየሩሳሌም ወክረምት ውእቱ። በዚያ ወራት የኢየሩሳሌም ህንፃ ይታደስ ነበር ክረምትም ነበር። ጌታ ኢየሱስም በቤተ መቅደስ በሰሎሞን ደጅ ይመላለስ ነበር። አይሁድም እሱን ከበው እስከ መቼ ድረስ ሰውነታችንን ታሰቅቅናለ ታሰቀቅናለ ታስጨንቀናለ? አንተ ክርስቶስ እንደሆን ገልጠ ንገረን አሉት። ጌታ ኢየሱስ መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሰራው ስራ እሱ ምስክሬ ነው። እናንተም ግን እናንተ ግን አታምኑኝም፣ እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የኔ የሆኑት በጎቼ ግን ቃሊን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለም ህይወትን እሰጣቸዋለሁ፣ ለዘላለሙም አይጠፋም፣ በእጅ ከእጅ ነጥቆ የሚወስዳቸው የለም። እነሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። በወልድ ያመነ የዘላለም ህይወት አለው አለ ጌታ ለደቀ መዛሙርቱ።

ዘዘነወ ማቴዎስ ቃለ ወልደ እግዚአብሔር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈልን የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ጌታ ኢየሱስም የፊልጶስ አገር ወደ ምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታ ብሎ ጠየቃቸው። ዮሐንስም መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይሉሃል፣ እኩሌቶቹም ኤርሚያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው አሉት። እናንተስ ማን ትሉኛላቸው አላቸው። ሲሞን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ነህ አለው። ጌታ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ። በሰማይ ያለው አባቴ ነው እንጂ ስጋዊ ደማዊ አልገለጠልህም። አንተ አለት ነህ፣ እኔ እነግርሃለሁ፣ በዚች አለት ላይም ቤተ ክርስቲያንን እሰራታለሁ። የሲኦል ደጆች፣ የሲኦል በሮች አይበረቱባትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርኸው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማንም እንዳይነግሩ አዘዛቸው። ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አማን አማን እብለክሙ ዘይቧ እንተ አንቀጽ ውስተ አጸደ አባገ ወአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉህለያ ውእቱ። እውነት እውነት እላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ፣ ወንበዴ፣ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለእርሱ ለበረኛ ይከፍትለታል። በጎችም ቃሉን ይሰሙታል። በጎቹን በየስማቸው ይጠራቸዋል፣ ያወጣቸዋል፣ ያሰማራቸዋል ሁሉንም አስወጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል። በጎቹም ይከተሉታል ቃሉንም ያውቃሉና። ሌላውን ግን አይከተሉትም፣ ከሱ ይሸሻሉ እንጂ ቃሉንም አያውቁምና። ጌታ ኢየሱስ ይህን ምሳሌ ነገራቸው፣ እነሱ ግን የነገራቸውን አላወቁም። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከኔ አስቀድሞ የመጡ ሁሉ ሌቦችና ቀጣፊዎች ናቸው። ነገር ግን በጎች አልሰሟቸውም። እውነት የበጎች በር እኔ ነኝ። ወደ እኔ የሚገባ ሰው ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል። ሌባ ሊሰርቅ፣ ሊያርድ፣ ሊያጠፋ ካልሆነ በቀር አይመጣም። ከኔ ግን የዘላለም ሕይወትን ሊያገኙ መጣሁ፣ በብዛትም እንዲያገኙ በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ግን ይፈረድበታል፣ አለ ጌታ ለደቀ መዛሙርቱ። እግዚኦ መሐረነ ክርስቶስ

ጉልበት ያለው ልብ ያለው አይምሮ ያለው ጥበብ ያለው ሁሉ ለስሙ ተንበርክኮ ይስገድ። ነው የምንሰግደው፣ ለስሙ ነው። ምን የሚል ጽሑፍ አለ ይመስላችኋል? እዚያ ላይ ያነበብኩትን ነው፣ ዝምብዬ ዝም በህሊና አይደለም። አዎ እዚያ የተጻፈው አለ። አሰርቱ ቃላት ናቸው የተጻፉት። አልፋ ቤጣ፣ የወጣ አያ፣ ሻያ፣ ኤልሻዳይ፣ አማኑኤል፣ እልመክኑን የሚሉ አስር ስሞች አሉ። ለእነሱ ነው የምንሰግደው። ሰማ ሰሙኝ አላቸው። አዎ ነገር ግን በአርሴማ ስም እንዲጠራ ደግሞ እግዚአብሔር ስለፈቀደ ቃል ኪዳን ስለሰጣቸው በስምሽ ያው ታወስ ያስቀረጸ አው በስምሽ ቤተ ክርስቲያን የሰራ እምርልሻል ብሎ ቃል ኪዳን ስለሰጣት ለሌሎች ቅዱሳንም እንደዚሁ ስለሰጣቸው በስሙ ነው። ስሙ ማለት ምን ማለት ነው? አሁን አንዳንድ ቦታዎች ይጠራሉ አይደል እንዴ? አዎ የገብረ ስላሴ የአድዋ ድልድይ ተወልደ ይጠራ አድዋ ድልድይ የማን ነው? የእግዚአብሔር ነው አይደለም? መንገዱ የገብረ ስላሴ አይደለም፣ ያገሩ ነው። ነገር ግን በስሙ ውስጥ ተጠራ ማለት ነው። የታውትም የአርሴማ ሲባል፣ አዎ መናፍቃን ሲያሳስቱ አውቀው እናንተ እኮ ለሰው ነው የምትሰግዱ ይላሉ። እኛ የምንሰግደው ለስሙ ነው። በስሟ ግን ስለተጠራ እግዚአብሔርን እያመሰገን መሰገን ለሷ የሰጣትን ክብር ጸጋ ስም የተመሰገነ ይሁን እያለ ነው የምንሰግደው። ስለዚህ ይሄ ቤተ ክርስቲያን የተተከለው ደግሞ አዎ ደሙ በነጠበበት ነው። የትኛውም ቤተ ክርስቲያን ቢሰራ እንዲሁ አይደለም። እግዚአብሔር ጌታችን ኢየሱስ ክርስቶስ ተሰቅሎ እያለ መላእክት አዎ በጽዋ ብርሃን ደሙን ተቀብለው በዓለሙ ሁሉ ደሙ ነጥ ማን ነው ረጭተውታል። አሁን አንዲት ቤተ ክርስቲያን ሲሰራ ደሙ ከነጠበባት ናት። ይሄ ግን ራሱ እግዚአብሔር ነው የሚያውቀው፣ እኛ አናውቀው። ግን እኛ እግዚአብሔር በፈቀደው መጥተን ደሙ ከነጠበባት መጥተን ቤተክርስቲያን ተሰራለ። ስለዚህ ቦታውም የተቀደሰ ነው ማለት ነው። የጌታችን የኢየሱስ ክርስቶስ ደሙ የነጠበበት፣ እንደው በየቀኑ በየሰዓቱ ይቀደሳል። ቅዱስ ሥጋውና ክቡር ደሙ በሚፈተትበት ጊዜ እልፍ አእላፋት እዚሁ ይረባረባሉ፣ እንደ ሻሽ ይነጠፋሉ፣ እንደ ግድ እንደ ግንድ ይረበርባሉ ይላል እና ስለዚህ የቦታ ክቡር ነው። ወደዚህ ክቡር ቦታ ስንመጣ አ በፈሪሃ እግዚአብሔር እግዚአብሔርን እየፈራን እየተንቀጠቀጥን ቅዱስ ቅዱስ ቅዱስ እግዚአብሔር እያል እየመጣን እየሰገን አው በረከት እንድናገኝ እግዚአብሔር አምላካችን ይርዳል። ለዚሁ ሰዓት ስላደረሳችሁ ስም የተመሰገነ ይሁን። መስከረም 30 ቀን 2018 ዓ.ም ምረት ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መራግብሮች ጋር አብራችሁ ቆዩ እያልን እኛ ከውድ ተሰናበትናችሁ። ሰላም እግዚአብሔር ከናንተ ጋር ይሁን። ቸር ሰንብት። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር